እንዲህ አታደርጉ፣ እራሳችሁን ጠብቆ የሚለውን ዛሬም እንሰራለን ወደፊትም እንሰራለን። እኛም ብላችሁ እናንተም አሁን መታችሁ የመጣችሁበት ሲስተም ማቲም አልገባኝም። ለምን እንደዚህ ተናድህ መጠ የተነገረ ሰው ነገር ችግር ካለ ልታስረዳን የሚገባው ልጁ ነው እንጂ አንተ አይደለም። ይ ጠራታለሁ። መሲ መሲ ችግር የለውም። ጠራታለሁ ጋይስ ጠራታለሁ ምክንያቱም የሚደርስባችሁን እኮ እናንተ እናንተ ጋር እንደ የት አጣሽ ተብሎ ታክ መታከ የሚያጣሽ ተብሎ የሚወድቁት ድምፅ የምንሰማው እኛ ጋር ነው። እያንዳንዱ ጋይስ፣ እያንዳንዱ በሽተኛ የሚደርሰው እኛ ጋር እንጂ እናንተ ጋር። ስለዚህ እኛ ደግሞ

በነገር ላይ የምትሰሩትን ክሬት የምታደርጉትን ስራችሁን ያለውን ነገር አከብራለሁ። ኢንተርቴንመንት ነው የምትሰሩት የራሳችሁን ቻናል ከፍታችሁ የራሳችሁን ሶሻል ሚዲያ እየተጠቀማችሁ ያለ፣ ግን አሁን እዚህ ጋር አረብ ሀገር ያሉ ልጆች እንደዚህ ስማችሁን ጠርተው እያለቀሱ እንደዚህ እንደዚህ አረኩ የሚሉት ግሩፕ ከፍተው ስም ዝርዝር ኖሯቸው ብዙ ነገር የሚረዱት ልጆች ውላት አሁን ማናርጉ ብለዋቸው ነው የምትሉ ሰዎች ካላችሁ በአንድም በሌላ መንገድ እህቶቻችን እንዳይጎዱ እንዳያደርጉ የማንቃት ስራ የኛ ኃላፊነት ስለፈለግን ሳይሆን ስራችን ስለሆነ የማንቃት እራሳቸው እንዲጠብቁ እዚህ ጋር የሚረዱት ቤተሰብም ጭምር እንዳለ ማለት ነው ያላቸውን እድሜያቸውን መስዋዕትነት ከፍለው ተሸጉደው እያለቀሱ የመጡ ሰዎች ካሉ እነዛ ነገሮች እንዳይደርሱ የማድረግ ኃላፊነት ስላለብን ነው የምናደርገው ስለዚህ ማን አድርገው ብሏቸው ነው ያደረጉት? ካልከኝ ስለ ሶ አሁን ምንድን ነው መጠየቅህ ወንድሜ? ከቻል እንደውም በዚህ አጋጣሚ ስላገኘው ቴንክዩ። አንደኛ ተደራጅተው እንደዚህ እንደዚህ ያደርግላችሁ የሚሰጧችሁ ሰዎችን እናንተ በምን አይነት እይታ ነው የምታያቸው? ጀስት እንደ አድናቂ ነው ወይም ይሄ ነገር አልተደረገም ሚዲያ ላይ ማጥፋት ነው? ይሄንን ነገር እስኪ ንገረን ከአንተ እንስማምግ እና እሱ ማለት ይችላል እሱ ባለ ጉዳይ ውስጥ ስለሆነ ሳይባራ በደምብ አንድ ጊዜ ለሱ ልመልስለት ያ ላይ ልመልስለት ነው። አንቺም ጥያቄ ካለሽ ጠይቂኝና መልስልሽ። በመጀመሪያ መጀመሪያ ካወራው ነገር ላንሳለች መጀመሪያ ካወራው ነገር ላንሳለች። መጀመሪያ ምን አወራክ በዚህ ሳምንት እንደ አንድ ክርስቲያን ፕሮግራሙ ባይሆን ጥሩ ነበራል። ይህ ሀሳብን እደግፈዋለሁ። ሲቀጥል ደግሞ እኛ ሰርግ ብለን ሳይሆን ፕሮግራሙን ያዘጋጅ ነው እንደ ማንኛውም ሰው ኖርማል ቀለል ያለ ኢንቨንት ነበር ያስብ ነው የነበረው ማለት ነው። ግን ደግሞ ሰው መጣ ምናምን የነበረው ነገር ተቀየረ። የሰው ልጅነን እንሳሳታለን። በቃ የዛን ቀን አለፈ በእንደዛ ሁኔታ ፕሮግራሙ ባይሆን ግን ጥሩ ነበር። ሲቀጥል ደግሞ ዱባይ የመጡ ሌሎች ልጆች ነበሩ ትኬታቸው ለአጭር ቀን የሆነ ማለት ነው የግዴታ መሄድ ስለነበረባቸው በቃ ለእነሱም ስንል ፕሮግራሙን የዛን ጊዜ ያደረግነው ማለት ነው። አሁን ምናልባት ስናወራ ከሰማት እሁድ ምንደግመው ለምንድን ነው? አንዳንድ ሰዎች አልመጡም ነበር፣ ለምን ቆመም ስለሆነ ፕሮግራሙ ላይ መገኘትም ስላልቻሉ ደገምንላቸው ማለት ነው። ያ ማለት ምን ማለት ነው? በጾም ማድረጉም ፈልገ ማድረግ እንደተፈልግ ነው። ከዛ ባለፈ ግን ማን ነው? እስኪ የትኛው ሰው ነው እና አብርሃም ብራችንን ወስደዋል ወይንም ለእነሱ ብለን ይህንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናቸው? እኛ እንደተቀበልን እና እኛ ያንን ነገር አስቶት እንዳደረገው በምን እርግጠኛ ናቸው? ከዛ ባለፈ ደግሞ የትኛውም ሰው የሆነ ጊፍት አሁን ለምሳሌ ላይብ ላይ አንተ የሆነ ሰው ጊፍት ሊሰጥ ይችላል። ምን እንበልሽ፣ አንበሳ አወረደልህ። አንበሳ ልክ ሲያወርድልህ ፕሮፋይሉን ተቅና ቅመም ቅመመሽ ወይንስ ከአሜሪካ የላከው ስጦታ ማለህ አንተን የሚጎዳ ከሆነ ይቅርብኝ ብለህ መልሰህ ታውቃለህ ወይ? በመጀመሪያ ደረጃ ማለት ነው። የሰው ልጅ ወዶና ፈቅዶ ከወደደኝ ካደረገልኝ ኢትስቆቲ ግን አንዳንድ ጊዜ ደግሞ እንደ ሰው እንደ ሕሊና እንዳለው ሰው ማድረግ ማልፈልጋቸውን ነገሮች ኖ እላሉ የትኛውም አሁን ለምሳሌ የትኛውም ሰው ተነስቶ ድንገት አሁን የመዳም ቅም የሆነ ነገር ላደርግልህ በአንድ ላይ እሺ ልልምልኝ ይህምን ማለት ነው ሕሊና ስላለኝ ማለት ነው። ከዛ ባለፈ ደግሞ እኔ ከማንም በላይ ዩቱብ ላይ የሚሆን የሆነ በቃ መስራት ያለብኝን ስራ ከራሴ በላይ አልፌ ማለት ነው ቤተሰብን ማስተዳድራለሁ። ገባ ከራሴ አልፌ ቤተሰብንን ማስተዳድር ሰው ነው አንደርታን እንድታደረገ የምፈልገው ነገር ከዛ ባለፈ የጥቃቅን ብሮች የሆነ ነገሮች ምናምን እኔን አይፎግረኝም ወይንም እኔ ሊሸውደኝም አይችልም። ተረዳኝ። እንደ አንድ ህሊና እንዳለው ሰው ግን ኖ ማለት ያለብኝ ነገር ኖ ላለው አክሴፕት ማድረግ ያለብኝን ነገር ግን በዛው ላይ ጨምረ የምትመልሰው አሁን እዚሁ በጠየከኝ ነገር ላይ አሁን ጊፍቶች ይሰጣሉ እኮ አይደል? ላይቭ ላይ ጊፍት ይሰጣል። ማንንም ምን እንደሆነ ሳጣት ይሰጠዋል። ነገር ግን በግሩፕ ተደራጅተው እነሱን ሰርፕራይዝ ለማድረግ የሚሉ ግሩፖችን እየሰማን፣ የሚያለቅሱ ልጆች መጥተው እንደዚህ እንደዚህ ሰጠው የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን። በመጀመሪያ ደረጃ ማለት ነው አንዳንድ ጊዜ ቤተሰብ ስትሆን እና እነሱ ጋር የምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናግዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ ሰው እነሱ ስለፈለጉ አይደለም የሚሰጡት ራሱ ስለፈለጉ አይደለም። ሌላው በሚሊየን ያለው አረብ ሀገር ላይ ያለን ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ የተለየ ነገር ኖሮ አይደለም። አንድ መጠይቅ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ። እንደው ከልምድ ቤት ነው በሆነ ችግራቸው ላይ እንዲህ እንዲህ እኮ ሲሆኑ አግዛለሁ፣ እንዲህ እንዲህ እኮ በሀሳብ ረዳቸዋለሁ፣ እንደዚህ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው፣ ሚዲያው ላይ ስላለን። በእንደዚህ አይነት ችግሮች ውስጥ አንተ የደስታህን ያለህን ነገር ከጎን ሆነው ደስታ ብዙ እንዲሆን እንዳትለያዩ፣ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰው እንደው በችግራቸው ጊዜ ሲደርሳችሁላቸው ታውቁ ይሆን? ይህንን ጥያቄ ልጠይቅ። አሪፍ ነው ያነሳኸው ጥያቄ፣ አሪፍ ነው ወንድሜ። ግን ደግሞ ምን አለ መሰለህ፣ የሆነ አንተ ያደረካቸውን ነገሮች ይህን አድርጌያለሁ ብሎ መናገር ጥሩ አይደለም። ግን ደግሞ ይህኛው ሰዓት ልናንተ ወሳኝ ስለሆኑ ነው በነገር ላይ፣ አንተንም ፕሮቴክት ለማድረግ ችግር የለውም። በጋራ ነው በቃ እኔ የትኛውም ሰው የትኛውም የመዳም ቀመን እኔን ዋትሳፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ድም ብያት አላውቅም። ካለም ደግሞ የትኛውም ሰው ማስተናገድ ይችላለሁ። ከዛም ባለፈ ደግሞ ማለት ነው እህታቸው፣ እህቶቻቸው ሊሆን ይችላል አባታቸው፣ እናታቸው የሆነ ነገር ታመው ተኝተው፣ ከፈለግ ወደ ኋላ አድርገህ የኔን የዩቲብ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮዎችን ሰርተናል። ብዙ ሰዎችን አግዘናል። ከዛ በፊት የሌላቸውን ምንም ቤት ውስጥ የማይኖሩ ወይም በሸንበቆ ውስጥ የሚኖሩ አፍርሰ ምርጥ ባለ ሶስት ነኝ የተባለው ለምን ታያለን ቤት ሰጠ። ብዙ ነገር አሳልፈን ነው ይመጣ ነው። ዛሬን አይደለም ማየት ያለበት። አንድ ሰው ስለእኔ ማወቅ ከፈለግ የዛሬ ቪዲዮ ከትላንት የተለቀቀውን አይደለም ማየት ያለበት፣ ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው፣ ለመጀመሪያ ደረጃው ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህን ነገር አሁን እኔ አድርግ ያለው ጊዜ ለእኔ ፈጣሪ እራሱ ይፈለኝ ላደረግኳቸው ነገሮች ማለት ነው። ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ። ከዛ ባለፈ ግን እኔ ለምን ፊት ይሰጠዋል? ለምን ይሄ ነገር ይደረግለታል? ለምን ይሆናል ለሚሉ ጥያቄዎች እኔ ምን መልስም የለኝም ማለት እችላለሁ። ምንም ኢዚ ነገር ነው ለኔ። ወይንም ደግሞ ምን ልበለ መሰለህ፣ ለእኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ ርግና የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ? ምን አልክ አንተ ደግሞ ያስኩ ነገር እነዚህን ሰዎች ግዴታ መናገር እና ማንቃት ማሳወቅ አለብናል። በጣም ጎበዝ፣ አንደኛ ምርጥ ነው ይሄ ነገር። ግን ደግሞ አንድ ማየው ነገር አለ እናንተ ላይ። እነዛን ሰዎች በምን አይነት መንገድ ነው ትሪት አርጋችሁ የምትነግሯቸው? እነሱን እያንቋሸሳችሁ፣ እነሱን እየሰደፋችሁ፣ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ፈልጋለን? እንደዛ እያርጋቸው እ አረዳ ሰው የምታቀርብበት አንግ ግዴታ ያስፈልጋል። እነዚህ ሰዎች እኔ ለምን ወደዱ